እንዴት አምሽታችኋል ተመልካቾች የቲቪ 57 የቢዝነስ ዜና ተጀምሯል መቅደስ እንዳለ መረጃዎቹን እነግራችኋለሁ ለመረጃዎቻችን አጋር የሆነነን ኦሮሚያ ባንክን እናመሰግናለን አብራችሁ ኑ ነው በኢትዮጵያ አዳዲስ የሲሚንቶ ፋብሪካዎች ወደ ስራ መግባታቸው በኮንስትራክሽን ዘርፍ ለተሰማሩ አልሚዎች ምቹ አጋጣሚ እየፈጠረ መሆኑን ፕሬዚዳንት ታዬ አጽቀሥላሴ ገለጹ። ፕሬዚዳንቱ በድሬዳዋ ከተማ የተገነባውን የፓዮኒየር ሲሚንቶ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ማስፋፈያ ፕሮጀክት መርቀዋል። በኢትዮጵያና በቻይና ባለሀብቶች አጋርነት የተገነባው ፓዮኔር ለኢትዮጵያ ኮንስትራክሽን ኢንዱስትሪ እድገት ዘርፈ ብዙ ፋይዳ እንዳለውም ገልጸዋል። የኢትዮጵያና የዓለም አቀፍ አልሚ ባለሀብቶች አጋርነት የእውቀት ሽግግርና የካፒታል ፍሰትን እንዲሁም ምርታማነትን ማረጋገጥ የሚያስችል ሁኔታ መኖሩን የሚያመላክት መሆኑንም ገልጸዋል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ በበኩላቸው በኢትዮጵያ ሲሚንቶ የማምረት አቅምን በዓመት ወደ 20 ሚሊዮን ሜትሪክ ቶን ማድረስ መቻሉን ገልጸዋል። የድሬዳዋ አስተዳደር ከንቲባ ከድር ጁሃር ፓዮኔር የሲሚንቶ ፋብሪካ ከብክለት የጸዳ ቴክኖሎጂን በመጠቀም ለስራ ዕድል ፈጠራና ለከተማዋ ኢኮኖሚ መነቃቃት ጉልህ ሚና መወጣት መጀመሩን አስረድተዋል። በኢትዮጵያ አርሶ አደሩ የሚያመርተውን ምርት የሚያስቀምጥበት ስፍራ አመቺ ካለመሆኑ ጋር በተያያዘ የምርት ብክነት ይከሰታል። ችግሩ በግብርናው ዘርፍ ላይ የሚያስከትለውን ጉዳት ለመቀነስ የተለያዩ ተግባራት እየተከናወኑ መሆኑም ይገለጻል። የግል ተቋማትም እህልና ጥራጥሬ ለዓመታት ሳይበላሽ ማቆየት የሚያስችል ማዳበሪያ በማምረት ላይ ይገኛሉ። ተጨማሪውን ከተከታዩ ዘገባ አብረን እንከታተል። ግብርና ከእለት ቁርስ ጀምሮ ያርሶ አደሩ የገቢ ምንጭ የሀገሪቷ ኢኮኖሚ የጀርባ አጥንትና የውጭ ምንዛሬ ማግኛም ጭምር ነው። በመሆኑም ዘርፉ ኢትዮጵያን በዓለም ገበያ ውስጥ ተወዳዳሪ እንድትሆንም ማድረግ የቻለ ነው። ሀገሪቱ ኢኮኖሚያውን ለማሳደግ በምታደርገው ጥረት በግብርናው ዘርፍ በርካታ ዘመናዊ ቴክኖሎጂዎችን በመጠቀም የዘርፉን ምርታማነት ለማሳደግ እየሰራች ቢሆንም ምርቱ በተባዮች አማካኝነት ለውድመት ይዳረጋል። ይህንን ችግር የሚቀርፍም ስራ መሰራት ተጀምሯል። ገበሬውን የሚረዳ ምርት በማምረት ላይ እንገኛለን። ይሄውም ነቀዝ መከላከያ ማምረት እና ለገበሬዎች ማዳረስ ነው። ገበሬው ኬሚካልን በመጠቀም ነበረ ነቀዞችን ይከላከል የነበረው። ስለዚህ ይህንን ለማስቀረትና ከኬሚካል ነፃ የሆነ የምግብ አቅርቦት እንዲኖር በሀገሪቱ ስለሚያስፈልግ ከኬሚካል ነፃ የሆነ ምርት በማምረት ለገበሬው በመከፋፈል ላይ የተመሰረተ ድርጅት ነው እና ድርጅቱ ሲመሰረት በ26 ሚሊዮን ብር አካባቢ ካፒታል የተመሰረተ ነው እና በዓመት ከ45 ሚሊዮን በላይ የነቀዝ መከላከያ ባጎችን እያመረተ ለገበሬው ያከፋፍላል ማለት ነው። እንደ አጠቃላይ መጠሪያ ስሙ ፊክስ ባግ ይባላል። ኢነር ላይኑ ወይንም ፕላስቲኩ እዚሁ ነው የምናመርተው። መጀመሪያ በአንድ ማሽን ነበር የጀመር ነው በዚህ አመት ግን 25 ማሽኖች አሉ። አገልግሎቱ አርሶአደሩን ተደራሽ ለማድረግ የአርሶአደሩን ምርት በአግባቡ እንዲሰበሰብ የሚያደርግ ነው ማለት ነው እና ከነቀዝ እና ከተለያዩ ተዋሲያን የሚከላከል ከረጢት ወይም ማዳበሪያ ነው የምናመርተው ምርቱን አርሶአደሩ ሰብስቦ ከአንድ አመት እስከ ሶስት አመት ሊያቆይለት ይችላል ሳይበላሽ ምንም አይነት ነገር ሳይሆን ማለት ነው። የተባይ መከላከያ የሚያመርተው ተቋም ምርቱን ወደ ተለያዩ ጎረቤት ሀገራት የሚልክ ቢሆንም አብዛኛው ምርቶቹን ለሀገር ውስጥ አርሶ አደሮች ነው የሚያቀርበው። ምርት ካመረትን በኋላ በአብዛኛው የምንሸጠው በሀገር ውስጥ ነው እና የተወሰኑ ምርቶች ወደ ደቡብ ሱዳን፣ ሶማሊያ ለመሳሰሉት ያው መጥተው ስለሚጠይቁ እነሱም የዛ ተጠቃሚ ናቸው። በባለፈው አመት ከአራት ነጥብ አምስት እስከ አምስት ሚሊዮን የሚሆኑ ገበሬዎች ተጠቃሚ ሆነዋል ብለን ነው የምናስበው፣ ማለት ምርት ሸጠናል። ከተመረተው ምርት የሚወጣው ቁርጥራጭም መልሶ ጥቅም ላይ ይውላል። ዌስት፣ ለምሳሌ የፒፒ ዌስትም አለን የኢነር ላይኑ ወይንም የፕላስቲኩ ዌስት አለ። ያንን ምንድን ነው የምናደርገው? እንደ ሌላ ቆሻሻ የሚጣል አይደለም፣ ተመልሶ አገልግሎት መስጠት ይችላል። የሪሳይክሊንግ ማሽን አለን፣ እዛ ውስጥ ገብቶ ተመልሶ ተፈጭቶ ወደ አገልግሎት መመለስ ይችላል። መልሰን መጠቀም እንችላለን ማለት ነው። ኢትዮጵያ ዛሬ ላይ ግብርናውን በማዘመን የሀገሪቷ ኢኮኖሚ ጤናማ በሆነ መልኩ እንዲጓዝ ለማድረግም እየሰራች ትገኛለች። ይህ ቢሆንም ግን ዘርፉን በቴክኖሎጂ ለመደገፍ የሰለጠነ የሰው ኃይልን ጨምሮ ሌሎች ችግሮችም እንዳሉ ይነሳል። የግብርናው ዘርፍ ላይ የሚታዩ ችግሮችን በመቅረፍ ምርትና ምርታማነትን በመጨመር እየተሰራ የሚገኝ ሲሆን የዘርፉ ተሳታፊዎችም እገዛ እየተደረገላቸው እንደሚገኝ ገልጸዋል። ወጣቱ በአጋጣሚ በጀመረው ለየት ያለ የከተማ ግብርና ስራ እውቅናን እያገኘ ነው። ገና በስታርታፕ ደረጃ ሆኖ በጥረት ውስጥ የነገ ተስፋውን የተመለከቱ ተቋማት ባደረጉለት ድጋፍ አሁን ላይ ስራውን እያስፋፋ ቀጥሏል። አብዛኛው የከተማ ነዋሪ የሚመገባቸውን አትክልቶች ራሱ ማምረት ይችላል የሚለው ባለታሪካችን ትምህርት ቤቶችና መሰል ተቋማትም ለምገባ የሚጠቀሙባቸውን አትክልትና ፍራፍሬ በራሳቸው እንዲያመርቱ ይመክራል። ተጨማሪውን ከራሱ አንደበት አብረን እንከታተል። ዳግማዊ አማህ እባላለሁ። የኮዳ ፋርም መስራች ነኝ። ኮዳ ፋርም የተመሠረተው ስድስት ሰባት ወር ሆኖታል። የመጀመሪያ ሀሳብ የመጣልን የእናቴ ቤት ቁጭ ብዬ አንድ ሁለት መቶ ካሬ የምትሆን ቦታ ነበረች፣ ለምን አላለማውም በሚል የተነሳ ሀሳብ ነው። ከዛ ያን ሰርች ስናደርግ የተለያዩ ስናገኝ ሽቅብ እርሻ ወይ ቨርቲካል ፋርሚንግ አይዲያዎች ነበሩኝ። እሱ ላይ ሞር ፎከስ አደረግን። እንደዚ አይነት ሀሳቦች መጡ። ከዛ ለምንድነው ከተማ ላይ ይህንን ቦታ ያላቸውን ለምን አንሰራም ማለት በአብዛኛው ደግሞ ትምህርት ቤቶች ላይ ትምህርት ቤቶች ላይ እንደዚህ ብንሰራ በአብዛኛው ውጫቸው ምግብ ነው ስለዚህ ያንን ከቨር እናደረጋቸው ባግራውንድ ቢዝነስ ነው ቢዝነስን የጨረስኩት ግን በጣም ይሄ ሞር ወደ ቤዚክ ኒድ ወይም መሰረታዊ ፍላጎቶች ላይ መስራት ከበፊትም ሀሳብ ነበረኝ ይሄኛውን ሀሳብ ሳገኘው ከዛ በደንብ ሪሰርች ራሴን በደንብ ብዙ እያስተማርኩ በዩቲብ የተለያዩ ኮርሶችን እየወሰርኩ ራሴን ነው ያስተማርኩት ከዛ በኋላ ይሄን ሀሳብ ሲመጣ አንድ ትምህርት ቤት ዳሴ ትምህርት ቤት ላይ የመጀመሪያ አንድ ግማሽ ሜትር በሜትር የሆነች የጀመር ነው። ከዛ በኋላ እንደዚህ ሰፍተናል ማለት ነው። ስለዚህ ሀሳባችን ምንድን ነው? ከተማ ውስጥ ባሉ ክፍት በሆኑ ቦታዎች ላይ ብዙ ምርቶችን እያመረቱ እዛው ያለው ተቋሙ ሰራተኛ፣ ጥሩ ፍሬሽ የሆነ እዛው ያለ ኬሚካል ነው የምናመርተው፣ ብዙ ኬሚካል አንጠቀምም። ኦርጋኒክ ምርቶች ነው የምናመርተው። የሚሰራው ነገር ሰዎች ሲያዩት የሚበሉት ምናምን ነገር፣ ስለዚህ ደስታ ነው። ሁለት፣ ደግሞ ብዙ ነገሮች ፣ ምክንያቱም ብዙ ኢምፓክት የሚኖረን ብዙ ተጽዕኖ ነው የሚኖረን። ትምህርት ቤት ላይ ተጽዕኖ ይኖረናል። ሰራተኞች አብረን የምናሳትፋቸው የምንቀጥራቸው ሰራተኞች በእኛ እንትን ይኖራሉ። ስለዚህ የስራ እድል እንፈጥራለን። ራሴን በጣም በእውቀት አስፍቻለሁ። እና ደግሞ ሞር ደግሞ ወደፊት ደግሞ ትላልቅ ነገሮችን እንፈጥራለን። አሁን በቋሚነት አራት ሰዎች አሉ። ጊዜያዊ ደግሞ እስከ አስር የሚሆኑ ይኖራሉ፣ ይመጣሉ ስራ እንደዚህ የምታያቸውን ፒራሚዶች ምናምን ስንሰራ የተለያዩ ተቋሞች ሄደናል። አንደኛው ሪች ፎር ቼንጅ ይባላል። ሌላው ኦርቢት ኢንኩቤሽን ሴንተር ነው አሉ። እነዚህ ተቋሞች ብዙ ስልጠናዎች፣ ትሬዲንጎች እና ፈንዲንጎችም ደግሞ የስታርታፕ መነሻ ብሮችም ሰጥተውናል። እነዚህ የሰፉት እያዩቸው እነሱ በሰጡን እገዛ ነው። ስለዚህ እነሱ ከብሩም በአንጻር ትልቁ ደግሞ የሰጡን ነገር እውቀት እውቀት ደግሞ አንዳንዴ ከፍለሽ የማታገኛቸው እውቀቶች ለምሳሌ የሰው ልምዶች ብዙ። እነዛ ቦታዎች በመገኘታችን ብዙ ልምድ ያላቸውን ሰዎች አግኝተናል። ስራ አለ ግን አንዳንዴ ማይንድ ሴት ወይም ደግሞ የአእምሮ ውቅር ነው ይጠይቃል ምንም ነገር እኔ አሁን ለምሳሌ ስራ ነበረኝ ስራ ነበር ማለት ጥሩ የምሰራበት ጥሩ ተከፋይ ነበረኝ ግን እኔ ማለት የምኖረው የሆነ ነገር ሞታ እንዴ ነው ብዬ ስለማምን የሆነ ነገር ፈጥሬ ማለት እፈልጋለሁ በአሁን ሰዓት በዲጂታሉ ዲጂታል ላይ ያለ ኦንላይን ወይም ኦፍላይን ደግሞ እንደኛ አይነት ኦፍላይን ደግሞ የሚሰራለ ኦንላይን ላይ ብዙ ሰዎች አሉ ስራዎች አሉ የምናስበው ምንድነው የተለያዩ ከተማ ውስጥ ያሉ ግቢዎችን ነው ግቢዎች፣ መስሪያ ቤቶች፣ ትምህርት ቤቶች ላይ ነው የምንሰራው። ለመስራት እኛ ዝግጁ ነን። የእናንተን ጥሪ ነው የምንቀበለው። የእናንተ ትብብር ጋር አገባያችሁን እንደምታያቱ እዚህ ጋ አረንጓዴ ነው፣ አበባን እንሰራለን፣ ውበት ይኖረናል። እንደዚው ደግሞ እዛ ጋ ምግብ እንደምንሰራው ማለት ነው። ስለዚህ ሁሉንም ነው ና አብራችሁን ስሩ ነው የምንለው። በሶስት ጓደኛሞች ጥምረት ተመስርቶ የቡና ና ሻይ አገልግሎት በመስጠት ስራውን የጀመረው ስታርባክስ የተሰኘው ተቋም አሁን ላይ በመቶ ቢሊዮን ዶላር የሚያንቀሳቅስ ኩባንያ ሆኗል። እስከ ፈረንጆቹ 2025 መግቢያ ድረስ በሰሜን አሜሪካ 19,000 በመላው ዓለም ደግሞ ከ35,000 በላይ ቅርንጫፎቹን ከፍቶ በዋናነት የቡናና ከአልኮል ነፃ መጠጥ ለደንበኞቹ እያቀረበ ይገኛል። ዝርዝሩን አብረን እንከታተል። ካፍቴሪያ የማቋቋም ስራን አዲስ ትርጉም የሰጠ ተቋም መሆኑን ለመጥቀስ ማስረጃ አያስፈልገውም። እስከ ፈረንጆች 2025 መግቢያ ድረስ በሰሜን አሜሪካ ብቻ 16ሺህ የሚደርሱ በመላው ዓለም ደግሞ ከ35ሺህ በላይ አገልግሎት መስጫዎችን ከፍቷል። ጎርደን ቦከር ጄሪ ባልድዊን እና ዘፍ ሲግል የተባሉ ጓደኛሞች ሲመሰርቱት ዋነኛ ዓላማ ያደረጉት ጥሬ ቡናን ለገበያ ማቅረብ ነበር። በሳን ፍራንሲስኮ ዩኒቨርሲቲ የተማሩ ሳለ የተዋወቁት ሶስት ወዳጆች ምን እንስራ ብለው ሲማከሩ በውይይታቸው መሀል አልፍሬድ ፒት የተሰኘ ግለሰብ ተደጋግሞ ይነሳል። አልፍሬድ ፒት የተሰናዳ ቡናን በመሸጥ ዝናን ያተረፈ ግለሰብ ነው። ወጣቶቹ ፒት የጀመረውን ስራ ብናስፋፋ ትርፋማ እንሆናለን ብለው ቆርጠው ተነሱ። ለድርጅታቸው መጠሪያ ስም ማዘጋጀት ቀጣይ እርምጃቸው ሆነ። ከዚያ ግን አንድ ነገር አስታወሱ። በወቅቱ በአሜሪካ እጅግ ተነባቢ ከነበሩ መጽሐፍት የህርማን ሚልቪል ዘዊሄል የተሰኘ ድርሰት ላይ ካሉ ገጸ ባህሪያት መካከል መርከበኛው ሞቢ ወይም በቅጽል ስሙ ስታርባክስ የታወሳቸው ጓደኛሞቹ ይህንኑ ስታርባክስ የሚል መጠሪያ ፈቃድ አውጥተውበት በሲያትል ከተማ የመጀመሪያ ሱቃቸውን ከፈቱ። ከአስርት ዓመታት በኋላ በሲያትል ከተማ ስድስት የቡና መጠጫዎችን ያቋቋሙት ጓደኛሞቹ የቡና አስረካቢያቸው የነበረው አልፍሬድ ፒት ቡና አስመጭን የራሳቸው ለማድረግ ገዙት። ከቡና ባሻገር ኤስፕሪሶ የተባለው የኢጣሊያውያን ተወዳጅ አፍላል ስልትን የተከተለ ቡና ማቅረብም ጀመሩ። ከንግድ ስራ ውስጥ አስቸጋሪ የሚባለውን ያጀማመሩ ነገር በድል የተወጡት ጓደኛሞች ከዚህ ቀጥሎ የንግድ ሥራ አመራራቸው ለነበረው ሃዋርድ ሹልዝ ድርጅቱን ሸጡለት። ይህን ከመሰረቱ ጀምሮ የሚያውቀውንና ለስኬቱ ትልቅ ድርሻ ያበረከተለትን ተቋም ጠቅልሎ በእጁ ያስገባው ሹሉዝ ይበልጥ ስኬትን ለማስመዝገብ በተለያዩ ከተሞች ቅርንጫፍ ሊኖረው እንደሚገባ ወስኖ ቅርንጫፎቹን አስፋፋ። በዚያን ወቅት ስታርባክስ አንድ ሚሊዮን ኪሎግራም ጣጣውን የጨረሰ የተቆላ ቡና ያሰናዳ ነበር። ዛሬ ላይ መቶ ቢሊዮን የሚጠጋ ዋጋ እንደሚያወጣ የሚነገርለት ስታርባክስ ብዙ ፈታኝ ጊዜያትን አሳልፏል። የኮቪድ-19 በስታርባክስ ገቢ ላይ የ40 በመቶ ኪሳራ አስከተለ። የተቋሙ የድርሻ ሽያጭም አሽቆለቆለ። የድርጅቱ ኃላፊዎች ግን በዚህ ተስፋ ከመቁረጥ ይልቅ ሌላ አማራጭን ተጠቀሙ። ምንም እንኳን የሱቆችን ያህል ገቢ ባያስገኝም የቤት ለቤት አገልግሎት ማቅረብ ስራው ግን ሌሎች ተቋማትን በሚያስቀና መጠን ከፍ ያለ ነበር። የስታርባክስ ሰዎች የስኬት ሚስጥራቸውን ሲናገሩ የምናቀርባቸው መጠጦች የሰዎችን ጤናና ማህበራዊ ትስስር ለመጠበቅ የሚረዱ በጣዕማቸው ሌሎች አገልግሎት አቅራቢዎች ጋር ከሚገኘው የማይወዳደር ከፍታ ያላቸው እንዲሆኑ ማድረጋችን ነው ይላሉ። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ85 ሳንቲም እየገዛ በ134 ብር ከ49 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾች የቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት ይሆንላችሁ።